እኔ አንተን ማየት አልፈልግም? እኔማ አንተን ማየት አልፈልግም። ምን ይታያል ደግሞ፣ ግድ ሆኖብኝ እንጂ እኮ ከእናንተ ጋር መታየት መነጋገር እኮ አያስፈልግም። ደና ነገር አይደለም እኮ ከቅዱስ ሚካኤል ጋር ማውራ መሰለህ ምን ካንተ ጋር ነው? ና ከእሷ ጋር በኋላ አወራለሁ። ና በቅዱስ ሚካኤል፣ በቅዱስ ገብርኤል ናበኛው

እምነት እና ቅባ ቅዱስ አምጪልኝ። ጎረቤቷ ናት። ከወር በፊት እናንተ ወደዛ ሀገር የሆነ ሀገር ስትሄዱ እሷ ወደ ኢትዮጵያ ገባች እና ረቀሰች። አባቶችን ሳላገኝ እንዴት ነው የምሄደው? እሳቸውን ለማግኘት ነበረ ብላ ከዛም በኋላ ሄደች። ቤተሰቦቿን ባሏንም ይዛ ሄደች። ከዛ እዚህ ያለችው ጎረቤቷ እምነትና ቅባ ቅዱስ አምጪልኝ አለቻት። ከዛ ይቺ በትዳሯ በምን እንደምትቀናባት ታውቃለች። እቺ ልጅ ጋር ታውቃለች። በጣም ባለየነች ነች ታውቃለች። እቺ የማታውቀው ነገር የለም። አላመጣም፣ እኔ አልወስድም አለቻት። እኔ አልወስድም፣ እኔ አልወስድም ስትል ባሏና ህቷ ውሰጂላት፣ ምን ችግር አለ? ውሰጂላት፣ እምነት እና ቅባ ቅዱስ አይደለም እንዴ አለቻት። ከዛ ሻንት ተቀበያት ነው ያልጠበደን ብላ ተቀበልች። እናመጣችላት። እኛ ግን የደብተራ ነበረ የደም ስርዓት ልካላለች እኮ ለአንተም ዳግማዊ ምና የሚባል ለሱ ራሱ ጽፋ ምን ምን ነበረ ያደረጋል ጋር እንድትጣላ ሰላም እንድታጣ አውሮፕላን እንዲገለበጥ በቃ ስኬት እየከሰሩ እየከሰሩ እዛ እንዲሰቃዩ ነበረ ከዛ ጠዋት እንዳይሄዱ ተነስተው አውሮፕላን ፕሌን እንዲያመልጣቸው አዚም ለቀቁባቸው ሁሉም ያለጥፋሉ ብታያቸው አዚም

ነው ባለቤቷ ጋር አጣላታለሁ። በቃ ትዳር ምን ይሰራላታል? ብቻዋን እንድትንከራተት ብቻዋን እንድትሆን ነው የምፈልገው። ሰው እንዳይቀርባት ከሰው ጋር እንዳትግባባ ብቻዋን እንድታለቅስ። እሺ ሁላችሁም ነው የምትሄዱ። ተዘጋጂ፣ በስላሴ ስም ሁላችሁም ተዘጋጂ። ባጋይታንም በስላሴ ስም ባጋይታ በቅዱስ ስላሴ ስም ባያሉ በመዳን ያለም ስም ባያሉ በመዳን ያለም ስም ቦናሪ ታምላክ ስም ቦናሪ ታምላክ ስም በቅዱስ ሚካኤል ስም

አይዞሽ፣ ደህና ነሽ? አባቴ ደህና ነኝ። ዛሬ ነው መስ

ቤቴ ውስጥ ሰላም የለም። ውስጥ የሚያሾከሹከው በቃ ይሄ ሆኖብሻል፣ ይሄ ሆኖብሻል። ውስጥ የጭንቅላቴ ውስጥ በራሱ ፈጥሮ ያወራኝና ከዛኔ መቋቋም ያቅተኛል። በቃ ጥሩ ነገር እንዲያወራሽ፣ ጥሩ ነገር እንዲነግርሽ እንዴት ትጠብቂያለሽ? ስራው ከሳት ነው፣ ተንኮል ነው፣ ማንሾካሾክ ነው። ያን ያልተባሉን ተባለ ማለት ነው። እና አይዞሽ መብራናት ልጅ እንዲሰራ ይለይ። አሜን፣ አሜን። አባት እግዚአብሔር ያክብረኝ። እሺ